ቴክኖሎጂ እስካፍንጫ ነው፣ ስልጣኔ ያለ በቂ ነገር እጃቸው ላይ ያለ። ከዚህ የተነሳ ብዙዎቹ ወደ አጸያፊ ድርጊት ተሰማርተዋል። ኢቭን ክርስቲያን የነበሩ ሰባኪ የነበሩ ብዙ የሃይማኖት ቀንደኛ አስተማሪ የነበሩ ወደ ግብረ ሰዶማዊያን፣ ወደ ሌዝቢያንስ፣ ብዙ አይነት የወደቀ የበሰበሰ አመለካከት ሮሜ ላይ እንደተጠቀሰው ቃል ማለት መጀመሪያ ላይ አንደኛው ምዕራፍ ላይ እንዳየ ነው ወደ በሰበሰ ተግባራት ብዙ ሰዎች ስለተሰማሩ፣ ብዙ ሰዎች ወደዛ ምግባር ስለገቡ ከዚህ ተነስቶ ያንን የሚሰሩትን ክፉ ምግባራቸው ምክንያቱም ቸርችም አልለቀቁም የቀደመ ማንነት አለ። ወንጌል ውስጣቸው የሆነ የገባ የጫሬ ነገር አለ። ያንንም አለቀቁም። ብዙ ሰዎችም ደግሞ የዚህ ፍልስፍና ተከታዮች ናቸው፣ የዚህ ጉዳይ ተከታዮች ናቸው። ስለዚህ እነዚህ ሰዎችን ጭምር አብሮ ይዞ በርካታ ሰዎችን ይዞ ይህን ትምህርት ለማስረፍ ሲባል ከመጽሐፍ ቅዱስ ጸጋ የሚለውን በትክክለኛ ትርጉሙ ሳይሆን በተዛባ መንገድ፣ ኤክስትሪሚስት በሆነ አንድ ጽንፍ ብቻ በያዘ ኃጢያትን ሳፖርት በሚያደርግ ኃጢያትን በሚደግፍ አካዋን ነጥለው ወሰዱና ለአይምሮአቸው ለክፉ ላጸያፊ ስራቸው ማደንዘዣ እንዲሆን ይህንን ሀሳብ ስጠቀሙት እንመለከታለን። ያደነዝዛል። ምክንያቱም ኦልሬዲ ያጽናኑታል። በዚህ ቃል የሰሩትን ኃጢአት እያስተባበሉ ያጽናኑታል። በዚህ ተመሳሳይ ድርጊት ውስጥ የተሳተፈ ደግሞ ሚሊዮንስ ኦፍ ፒፕል አንድ መዳንህን ሴኩሪ ያደርጋል። ኢቭን መጠጥ እንኳን አልኮል እንኳን ስጠጡ፣ አይ አንተ በአእምሮ ያሳምነኝ ነው እንጂ ውሃ ነው የጠጣሁ፣ አልሰከርክም፣ አልኮል አይደለም ብሎ ሰዎች እርስ በርስ ወደ ማሳመን ኃጢአት የለም የምለውን ኦፊሻሊ ወደ መስበክ የሄዱበት ከባድ ጊዜ ነው።